ጥቂት ዓመታት ወዲህ የወባ ወረርሽኝ ስርጭት በመጨመሩ የህብረተሰብ ጤና አደጋ እየሆነ መጥቷል። የጤና ስርዓቱ ካሉበት ሌሎች ጫናዎች በተጨማሪ ወረርሽኞች ሲከሰቱ የመከላከልና መቆጣጠር አቅም እንደሚፈታተኑ ይታወቃል። በአማራ ክልልም የወባ ወረርሽኝ እያደረሰ ያለውን ጫና ለመቋቋም ማህበረሰቡ የወባ መከላከያ ዘዴዎችን በመተግበር ራሱንና አካባቢውን እንዲጠብቅ ለማድረግ ከፍተኛ ስርጭት ያለባቸውን አካባቢዎች በመለየት እየተሰራ ነው። ዋና የወባ መተላለፊያ ወቅት ላይ ሊደርስ የሚችለውን የህብረተሰብ ጫና ወባ ከፍተኛ ጉዳት እንዳያደርስ ህብረተሰቡ በነቂስ ወጥቶ በተለይም ዋና የመከላከያ መንገድ የሆነውን የአካባቢ ቁጥጥር ስራ እንዲሰራ ለማድረግ እና ሌሎች የወባ መከላከል ስልቶችንም እንዲሁ ተግባራዊ ለማድረግ ነው ጥረት ያደረግነው። በሽታው ከመከሰቱ አስቀድሞ ወረርሽኙን ለመቀነስ የአካባቢ ቁጥጥር ስራ፣ የአጎበር አጠቃቀምና የኬሚካል ርጭት ስራዎች ላይ ትኩረት እንዲደረግም እየተጠየቀ በሰራ ናቸው። የአካባቢ ቁጥጥር ስራዎች እንዲሁም ደግሞ ሌሎች የመከላከል ከአጎበር አጠቃቀም ጋር ከኬሚካል ርጭት ጋር በተረጨባቸው ውስን አካባቢዎች ላይ ከፍተኛ ስራ በመሰራቱ መቀነስ የተቻለበት ሁኔታዎች ነው ያሉት። ሆኖም ግን አሁንም የወባ ስርጭት የማህበረሰብ የጤና ችግር ሆኖ የቀጠለ ከመሆኑ ጋር ተያይዞ ከፍተኛ ንቅናቄ ከክልል እስከ ቀበሌ ጎጥ ድረስ እስከ ማህበረሰቡ ሀውስ ሆልድ ወይም ደግሞ ቤት ድረስ መስራት ይጠይቃል። የወባ በሽታ ከፍተኛ ቁጥር ያለው አምራች ኃይል ላይ ጉዳት በማድረስ በኢኮኖሚ ላይም ከፍተኛ ጫና የሚያሳድር በመሆኑ ስርጭቱን ለመግታት ሁሉም የህብረተሰብ ክፍል ርብርብ እንዲያደርግ ይጠበቃል። በየቦታው ግን አምራች የሆነውን ኃይል አስሮ ይዞ በበሽታ እሱን ደግሞ ወደ ጤና ተቋም በመውሰድ ደግሞ ሌላው ማህበረሰብ እሱን ተከትሎ በመሄድ በርካታ የሆነውን ኢንተግሬትድ የሆነውን ጉልበት በሙሉ እያመከነ ያለ በሽታ ስለሆነ በዚህ ንቅናቄ ሁላችንም ኃላፊነት ይዘን መስራት ይገባናል። ሁሉም የማህበረሰብ አደረጃጀቶች ከቤት ጀምሮ የአካባቢ ቁጥጥር ስራ በመስራት የንቅናቄው ንቁ ተሳታፊ እንዲሆኑም ይፈለጋል። የሴት አደረጃጀቶች የሴቶች የልማት ህብረት ትልቁ ስራ መሆን ያለበት መጀመሪያ ቤቱ ከዛ ሲቀጥል ደግሞ ሰፈሩን በማስ እንደዚህ አይነት ለውሃ መራቢያ የሚያገለግሉ አካባቢዎችን በሙሉ በማጽዳት እና የሚፋሰሱ ውሃዎችን ካሉ በማፋሰስ እና የሚደፈኑ ጉድጓዶች ካሉ በመድፈን ሰፊ ስራ በመስራት አንድም እናት አንድም ህፃን በወባ እንዳይያዙ ሰፊ ስራ መስራት ይጠበቅብናል። በሽታውን አስቀድሞ ከመከላከል ጎን ለጎን የምርመራና ህክምና ስራውም የተጠናከረ እንዲሆን ትኩረት ተሰጥቶ እየተሰራ ነው። ሰው ያው ሲታመም መታከም ያስፈልገዋል። ሲታከም ደግሞ መድኃኒቶች ያስፈልጋሉ። ስለዚህ የምርመራና የህክምና አገልግሎቱም የተጠናከረ እንዲሆን እየሰራን እንገኛለን። የምርመራ አገልግሎት እንዳይቋረጥ እነዚህም ተቋማት የተጠናከረ የምርመራ ስራ እንዲሰሩ ማድረግ አሁንም አስፈላጊ በመሆኑ ተቋማት ላይም እየሰራን እንገኛለን ማለት ነው።